ዛሬ በጣም ከፋኝ። ችግራችን በጣም በዛ። አስቡት በዛ መልኩ እጃቸው እንደዛ ቆሳስለው እና ሌላ ሌራዩ መቅራት ፈልገው አልቀሩ። ታዳጊዎቹ በዚች ጠባብ ክፍል ታጭቀው ማደራቸው ለከፋ የጤና ችግር እንዲጋለጡ ሰበብ ሆኗል። የምትለቀው ቪዲዮ እህታችን አፍናል። እግር ባይኖር መሄጃ ወዳሻ ቦታ ደስ ማለቱ ጥንካሬሽ ማስቀናቱ ሙሉ ሁኖ ያማርራል የኔ አይነቱ። እስቲ ዛሬ አንድ ጥያቄ ልጠይቃችሁ። ለጥያቄው መልስ ሰጡ። መልሳችሁ ግን ከምክንያት ጋር አድርጉት። ድንገት መሞት ይሻላል ወይስ ታሞ መሞት ይሻላል?

ወገን የተመለከታችሁ ተነጋጋሪ የተወደደው የተመራጠው እንዲሁም ደግሞ ኢስላማዊ ቪዲዮን እንሻላህ እነዚህ ቪዲዮች በጋራ እንመለከታለን። ከእናንተ የሚጠበቀው ለሰናል ዲስኮን ሰብስክራይብ በማድረግ ነበር ሻን ቀም ላኪ ላኪ እያደርጋችሁ ሀሳብ እና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ማሂን ታውቁ ነበር ኦስታዝ ተወዳጁ አህመድ ን ጀበል እና እንዲሁም ደግሞ ሼክ ኤልያስ ማለት ነው በጣም ወዳጅነት እንዳላቸው የሚያሳይ አንድ መረጃ ወጥቷል። ኡስታዝ አህመድ ዲንጀበል ስለ ሼህ ኤልያስ አህመድ እጅግ አስገራሚ ነገር አሁን ፖስቶ ተመለከትኩኝ ማለት ነው። አሁን የፖስተ ወይም ደግሞ አሁን ወደ እናንተ መጣሁ ማለት ነው። ሼህ ኤልያስ አህመድ የመጀመሪያው ስማቸው ሁንዳውል አህመድ ነበረ። ሁንዳውል ማለት ኦሮምኛ ቋንቋ ነው። እንግዲህ ከሁሉ በላይ ማለት ነው፣ ይህ ስም ደግሞ ለእኔ አይገባኝም ብለው ሼህ ኤልያስ አህመድ ማለት ነው በፍርድ ቤት እንግዲህ አሁን እንደምናውቀው ሼህ ኤልያስ አህመድ በሚለው ኤልያስ በሚለው ተቀየረ ማለት ነው። ይህ እጅግ በጣም የገረመኝ ነገር ነው። ከዚህ በተጨማሪ ደግሞ ሼህ ኤልያስ አህመድ እና እኔን ከሰሞኑ ፎቶ ላይ ተመልክታችሁን በጣም ስትገረሙ አየሁኛል እና ለ በጣም አይገርማችሁም? ሲል አዲስ ዩኒቨርሲቲ አራት ኪሎ ካምፓስ አንድ ዶርም ውስጥ እንግዲህ አብረን ነበርን አለ ሼክ ኤልያስ አህመድ። የአዲስ አበባ ልጅ ነው እንግዲህ የኛው ሸገሩ ማለት ነው። ታዲያ በዚህ ምክንያት እንግዲህ አዲስ አበባ ልጅ ስትሆን አዲስ አበባ ዩኒቨርሲቲ ላይ ዶርም አይሰጥህም። ይህን ታውቃላችሁ ብዬ ያስባሉ ብዙዎቻችሁ። ታዲያ ከዚህ ጋር በተገናኘ ሼክ ኤልያስ አህመድ እንግዲህ ዶርም ውስጥ መቆየት ሲፈልጉ እነ ኡስታዝ አህመድ እንጀበል ጋር እዛ ዶርም እንደሚሆኑ እንደነበር ነው ኡስታዝ አህመድ እንጀበል ያጋራው ማለት ነው። እንግዲህ እነዚህ ሁለት እንቁዎች በጣም ሌሎችም ነገሮችን አጋርተዋል። እዚ ጋ ስክሪን ሻቱን አስቀምጥላችኋለሁ ፖስተው ማለት ነው ሙሉ ማንበብ ትችላላችሁ። እንግዲህ ላቫችሁን በደንብ ኮሜንት ላይ አሳውቁልኝ እና በጣም ነው የምንወዳቸው ማለት ነው። አላህ ይጠብቃቸው። በተረፈ ሰላም አለይኩም መሻል ሰላም ወረህመቱ ወበረካቱ። ማሻአላህ አላህ ይጨምርላቸው ከፍ ያደርጋቸው ከዚህም በላይ ማለት ነው። በጣም እንቆች የዘማናችን ለዲናቸው ትልቅ መስዋዕትነት የከፈሉ እነ ሼክ ኤልያስ ናቸው እና አሕመድ ዲጀበልም በጣም ተወዳጅ ኡስታዛችን ነው ማለት ነው። አላህ እድሜያቸውን ረዥም አፍያ ጤና ይስጣቸው ለማት ወዳለው በዛ መልኩ በጣም ጓደኝነትና ወዳጅነት እንዳላቸው አብረው ጭራሽ ዩኒቨርሲቲ እንደተገናኘውን ጭምር ነው እንግዲህ አህመድ ዲን ጀበል ያስተላለፈው ማለት ነው። በጣም ብዙ ሰዎች በዚህ መረጃ ተገርመው ነበረ። ለምን አይገርማችሁም ብሎ ሌላም መረጃ ጨምሩና ማሻ ደስታችሁ እንድትገልጹ በአክብረው ጠየኳችሁ። ወደ ሌላኛው ቪዲዮ አለፍኩላቸው። ወንድማችን ሁላችን የምናውቀ ነው። ድንገት መሞት ይሻላል ኦር ደግሞ ታሞ መሞት ይሻላል የሚል እንግዲህ ጥያቄ አንስቷል። ሰፋ ያለ ማብራሪያም ያለው በጋራ እንመልከት እስቲ። ዛሬ አንድ ጥያቄ እንጠይቃችሁ ለጥያቄው መልስ ሰጡ መልሳችሁ ግን ከምክንያት ጋር ድንገት መሞት ይሻላል ወይስ ታሞ መሞት ይሻላል? ብዙ ሰዎችን አስተናግዳለሁ። ድንገት የሞቱባቸው ቤተሰቦች ለመቅበር መጡ፣ እንዲሁም አስታመው ለመቅበር መጡ ቤተሰቦች። ድንገት የሞቱባቸው ሰዎችን አብሽሩ ስንላቸው ድንገት እኮ ነው የሞቱብን ሳናስታመም ይላሉ። ታሞ የሞቱባቸውስ ደግሞ አብሽሩ ስንላቸው አባቴ፣ እናቴ ተሰቃይታለች ታማ ነው የሞተች ይላሉ። ግን ለእናንተ ታሞ አስታሞ? መሞት ይሻላል ወይስ ድንገት መሞት ይሻላል? መልሳችሁ ድንገትም ከሆነ ታሞም ከሆነ ከምክንያት ጋር አስቀምጡልኝ የጅማ አላህ የሁላችን መጨረሻ ያሳምርልን። ታሞ መሞት ኦር ደግሞ ድንገት መሞት የሚለው ጥያቄ አቅርቦልናል። የቱ ይሻላል ያጅማ እንግዲህ ከነ ምክንያት ጋር እንታቀርቡ ብሏል ወንድሜ ማለት ነው። ኮመንት ላይ ገብቼ ሳይ ግን የተለያዩ ሀሳቦች አሉ። አብዛኞቹ ደግሞ ድንገት መሞት ይሻላል፣ ታሞ መሞት እንደዚህ ነው እያሉ እንዲሁም ደግሞ እኔ ድንገት መሞት ይሻለኛል፣ ምክንያቱም እናትና አባቴን አስታምም ያለው እኔን የሚያስታምመኝ የለም። የተለያዩ ብዙ ኬዞች አንስተው ብዙ ነገር ሲያወሩ ነበር። እናንተም በዚህ ጉዳይ ላይ ሀሳብ ስጡበት። ከዚህ ጋር ተያይዞ ግን አላህ በከይር ስራ ላይ ሁላችንም የሚውሰደን አንድ መልእክት ላስተላልፈ ወይም ደግሞ አንድ ከይር ስራ ልጠቁማችሁ፣ ድንገት ሞትን ታምም ብንሞት የሚጠቅምንን የአኬራ ስራችን ቤታችንን የሚያስተካክልን ብያምናለሁ። ዛሬ ከፋኝ፣ በጣም ከፍቶኛል ብሎ ወንድሜ አንድ ቪዲዮ ሰርቷል። ምንድነው የገጠመው? ይህንን ቪዲዮ በጋራ እንመልከት። ይህንን ቪዲዮ ለብዙዎች ተደራሽ እንደምታደርጉት ተስፋ አድርጋለሁ። እንሻላ ዛሬ በጣም ከፋኝ። ችግራችን በጣም በዘክት ከቦታ ቦታ የምንሰማው የምናየው ነገር እየጨመረ እንጂ እየቀነሰ አይደለም። እስኪ እን ተመልከብስ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ከአዲስ አበባ ስድስት መቶ አርባ ኪሎ ሜትር በላይ ተጉዘን መልካ አርባ በተማ ደርሰና ጉዞ ብርሃን ይዞ በሚል መርህ በመላ ኢትዮጵያ እየተጓዘ በሺዎች የሚቆጠሩ ሙሳፎችን በማሰራጨ ስለሚገኘው የጉዞ ልዑቅ ነሆ በዛሬ ዕለት በመልካ አርባ አሕመድ ዋቆ መርከዝ ተገኝተን ከመቶ በላይ ታዳጊዎችን በመዘየር የቁርአን ስጦታ ያበረከትን ሲሆን ዕለቱን ከደስታ ይልቅ የሐዘን ስሜት ተሰምቶን ውሏል። ከመላው ኦሮምያ ተውጣተው በቃይዳ ጀምሮ በሁለት ዓመት ጊዜ ውስጥ ቁርአንን አንብበው ለመጨረስ ነይተው የመጡ ታዳጊዎች ቀኑን በሰፊው የመርከዙ ቅጥር ግቢ በሚገኙ ዛፎች ተጠለለው በቂርአት አሳለፉ። ምሽቱን ደግሞ ከታች በምትመለከቱት ከለህድ የጠበበ ቤት ውስጥ ለማደር ተገደዋል። ይሄ የሆነው የአካባቢው ማህበረሰብ ልጆቹን ከማብላት በዘለለ አቅም ኖሮት በቂ መጠለያ ለመስራት ባለመቻሉ እንጂ ጉዳዩ አደባባይ የሚወጣል ነበር። ታዳጊዎቹ በዚች ጠባብ ክፍል ታጭቀው ማደራቸው ለከፋ የጤና ችግር እንዲጋለጡ ሰበብ ሆኗል። ይህ ክስተት ነበር ደስታችን ላይ ውሃ የከለሰው። መቅራት ፈልገው ከቤተሰብ ርቀው በዚህ ዕድሜያቸው ለእውቀት የሚከፍሉት መሥዋዕትነት እጅግ ልብ ያሞቃል። ታዲያ ለእነኚህ ደረሶች መድረሳና ማረፊያ ክፍል መገንባት የውዴታ ግዴታ አይሆነብንም? አቅም ያላችሁ ወንድም እህቶች እንደየአቅማችሁ፣ የተቀረን ደግሞ ከአንድ መቶ ብር ጀምሮ ያለንም በማዋጣት አልያም በቁስ ቆርቆሮ፣ ሚስማር፣ እንጨትና መሰል እቃዎችን በማሟላት እጅግ በፈጠነ ጊዜ በዘላቂነት ለውጥ የሚያመጣ የኸይር ሥራ እንድንተባበር ጉዳዩን ወደ እናንተ አምጥተናል። ባለኛ አቅም መርዳት ፈልጋለሁ፣ ይህን የመሰለ ኸይር ሥራ ማል ያመልጠኝ አይገባም የምትሉ ሁሉ በኑር ቁርአን ባንክ አካውንት በመጠቀም እንድትሳተፉ እንላለን። እጅግ እጅግ ልብ የሚነካ ቪዲዮን የተመለከትነው፣ እውነትስ እሱ ብቻ አይደለም መላው ሙስሊሞችን ስከፋ ይገባል፣ ይህ ቪዲዮ ማለት ነው። አስቡት በዛ መልኩ እጃቸው እንደዛ ቆሳስሎ፣ ኢና ሊላሂ ወኢና ኢለይሂ ራጂኡን መማር ከፈልገው ከቤተሰቦቻቸው ተለይተው ያ ሁሉ መከራ እየደረሰባቸው ነው ያለው። ስለዚህ ሁላችንም ልንረዳቸው ይገባል። ሁላችንም ኸይር ስራ ላይ እንበራታ። ሌላኛው ቪዲዮ አለፍኩላቸው። ይህን ቪዲዮ ለምንላው እንድታደርሱልኝ ሼር ሼር፣ ላይክ ላይክ እንዲሁም ኮመንት እየሰጣችሁ ለብዙዎች ተደራሽ አድርጉልኝ። ወደ ሌላኛው ቪዲዮ አለፍኩላቸው። ትናንት ይህን ቪዲዮ አየሁት። በየጊዜው የምትለቀው ቪዲዮ እህታችን አፍናን በጣም እያስገረመችን፣ በጣም ይበልጥ እንድንጠነክር እያደረግን ያለ ቪዲዮ ነው። በነገራችን ላይ ማሻ አላህ አሁንም ድረስ ፈገግታ አይለይም። አንድ እግሯን አታለች እህታችን። አላህ ያበርታት አላህ ያጠንክራት፣ ፈገግታዋን በሙሉ ደስታዋን ይመልስላት። ይበልጥ ማለት ነው። ግጥም ገጥሞላታል ወንድማችን፣ እስኪ ቪዲዮን በጋራ እንመልከት። እግር ባይኖር መሄጃ፣ ወዳሻ ቦታ መንጎጃ፣ እንደ ልብ ባችል መራመድ እሱን ውሳኔ ግን የአንዳንዱን ሰው ደግሞ ጥንካሬ ብርታት ቃላት ሁሉ አይበቃም ችሎ ለማብራራት እዋትችን ቆንጆ እዋትችን ሸጋ በሆነባት ነገር ቅንጣት ሳትፈራ ፍጹም ሳትሰጋ ምኞቷን ወጥና ተስፋዋን አማትራ አምና ተቀብላ የጌታዋን ሥራ ሳያቆማት ከቶ እንቅፋት ማዘን ችሎ ሳይጎትታት በልጣ ገዝፋ ከሆነባት ችግር ጣጣ አዲስ ቀኗን ነገን መርጣ ሕይወት ልትኖር አመስግና እዋት። እስኪ ፈገግ ስትል ይችን ጀግና ደስ ማለቱ ጥንካሬሽ ማስቀናቱ ሙሉ ሁኖ ያማርራል ይኔ አይነቱ። የሕይወትን ፈተና ገዝፏቸው ማለፉ እልፍ ሰዎች ናቸው በጧቱ የጠፉ ያላቸውን ሳይሆን ያጡትን በመቁጠር ኑሮ የሚገፉ ሁሌ በማማረር ከደስታ ተኳርፈው ከሳቄ ተጣሉ እልፍ ደካማዎች በየቦታው አሉ። አንቺ ግን አሁንም ከፊትሽ ላይ አለ ፈገግታና ሳቁ። የእውነት ጀግናነሽ የከበርሽን ደንቁ። ጀግናናት እህታችን አላህ ይጨምርላት የምለው ነገር ነው ሁሌም። አላሁንም በሰላም ወደ ሀገሯ መታ ከቤተሰቦቿ ጋር ቀሪ እድሜዋን የምትደሰት አላ ያደርጋት ለማለት ተወዳለው ሁሌም። አልሐምዱሊላህ ነው ምለው አልሐምዱሊላህ የምለው ቃል ከልሳኔ አይጠፋም ብላ እህታችን ከዚህ በፊት የሰጠችው ወይም የተናገረችው ንግግር አለ፣ ለብዙዎቻችን ትምህርት የሚሆን ማለት ነው። እኛ ግን ብዙ ተስፋ ተሰጠን፣ ብዙ ነገር አላህ አላብሶን፣ ጸጋ አላብሶን፣ አሁንም ድረስ እናማራለና ይህ የብዙዎቻችን ችግር ነው። ታችን አፍና ለማድረቅ አይቻልም። ማሻላ ብያለሁ። ብዙዎቻችን መልእክተኛውን እናውቀዋለን። የማያውቀው አለ ብዬ አላስብም። እዚሁ ሶሻል ሚዲያ ላይ በመልካም ስራዎቹ እናውቀዋለን። መልእክተኛው ሰሞኑን በተፈጠረበት ነገር ፊቱን ለማሳየት ተገድደዋል። እናም ስለ እሱ የተጻፈ ጽሁፍ አየሁና ለእናንተ ላከፍላችሁ ወደድኩኝ። እውነትም እሱን የሚገልጸው ቃል ነውና ላከፍላችሁ። መልእክተኛው ሲመሰገን መደበቅ ሲወቀስ ደግሞ መገለጥ ሁላችንም ስንመሰገንና ስራችን ሲሞካሽልን በደስታ እንጦፋለን። አጠፋን ተብለን ስንወቀስ ግን ለመደባበቅ እንሽለኮለካለን። እንኳን በአደባባይ ይቅርና በልብ ወዳጆቻችን ፊት እንኳን ጥፋተኛ የመባል ስሜቱ ስለሚረብሸን ያጠፋነውን ጥፋት ሳይቀር እንሸመጥጣለን። የመልእክተኛው ሳን ግን ለአምስት ዓመታት ሙሉ በበጎ ስራው እየተመሰገነ ሁሉም ሲያሞካሸው ራሱን ሳያሳይ ስራውን ብቻ እያሳየ ኖሯል። በተሳሳተ ሳቢያ ያለ ስሙ ስም ያለ ግብሩ ግብር ተሰጥቶት ሲወቀስ ግን ለሙ ለውቀሳ ጊዜ የደበቀውን ማንነቱን በመግለጥ ልጅ እኮ ነኝ ብሎ ለወቀሳ ጊዜ ራሱን አሳወቀ። ይህ በእኛ ጊዜ የሚገርም ነው። ስትመሰገን ተደብቀህ ኑረህ ስትወቀስ ብቅ ብለህ መታየቱ እጅጉን ገራሚ ነው። ያ በጎ ስራ የብዙ ችግረኞችን ሀዘን የሚያስወግድ ስለነበር ብትቀጥል የሚል ምኞት ቢኖረኝም፣ እስካሁን ላደረከው ብዙ በጎ ስራዎች እያመሰገንን፣ ከዚህ በላይ ግን ቀጥል ብለን አንተን የመናገርና የመምከር ሞራሉም አይኖረንም። መለእክተኛው እናመሰግናለን ሰን ይላል እና፣ ስለ መለእክተኛው ያው ብዙዎቻችን እንዳልኳችሁ እናውቀዋለን። ጀርባውን ሰጥቶ ብዙ መልካም ስራዎችን እየሰራ የሚገኝ ድንቅ ወጣት ነው። እንደነዚህ አይነት ሰዎች መልካም ስራን የሚሰሩ ማንነታቸውን ሳያሳዩ ብዙ እንባን የጠረጉ ብዙ ሰዎች አሉ። ሶሻል ሚዲያ ነው እና ብዙ የሚያደናቅፉ ነገሮች ይኖራሉ። መለእክተኛው በርታ፣ ከዚህ በላይ ብዙ ነገር እንጠብቃለን። አንተ የሚስኪኖችን እንባ ጠራጊ ተመልክተናል። መልክተኛው በስተመጨረሻ ፊቱ ታይቷል። ቪዲዮን ተመለከታችሁት። ለማንኛውም በጣም ጀግና ጀግና ወገኖቻችን አሉ። እነ ባላድራው መልክተኛው ፊታቸውን ሳያሳዩ እስከዛሬ ድረስ እንትን ያሉት ማለት ነው። በመልካም ስራ ላይ ያሉትን አላህ ያበርታቸው ነው የምለው። በቻልና ቅም እኛም መልካም ስራ እንስራ ለማለት እወዳለሁ። ለአላህ ብለን ስንሰራ ደግሞ በአኪራም ትልቅ ውጤታማ እንሆናለን ብዬ አምናለሁ። እንሻአላህ በዚህ ቪዲዮ ብዙ ነገር እንደተማረት ተስፋ አድርጋለሁ። የዛሬ ቪዲዮችን ይመስል ነበር። አብራችሁ ለቆያችሁ ከልብ አመሰግናለሁ። በሰላም አለይኩም ወራህመቱላሂ ወበረካቱ። ከመጪውም በላይ ላይክ እያደረጋችሁ ተደራሽ አድርጉኝ። ወዳችኋለሁ።